መጫንማ በእናት ያስደራቸው ኑሩ የምጭድበት እድል ነበረኝ። ካንተ ጋ ለመሆን እኔ ገደኛ አሁን ካንተ ጋ እኮ ሆኜ ብያ እድል ቢያጋጥመኝ ኖሮ በደንብ እሰራ ነበር ወላሂ። የሆነ ልጅ ፍቃድ አውጥቶ ፍቃድ ይስጥ ስራበት ብሎኝ፣ እኔ እንዴት አውቃለሁ? አይ ሰው ያስፈልጋል፣ አንተ የምታውቀው ሰው ያስፈልጋል። ቦታ ላይ የምታ ባ ብር ነው ምትከስራ። ፍቃድ ጨርሻለሁ አሁን እዚህ ማለት ነው እንደ ከድር አይነት ሰው ትይዝና ስራትሻህዋ እ ምን ነገር ስላለ ከሌላ እሱ ፈቃዱ እኮ ሰው እኮ ብለህ እዛ የሚቀበለኝ ሰው የሚያስተካክልል ሰው ያስፈልጋል። ስጭን ይሆናል ብር ያስፈልጋል። ዝምብላ አጭነህ ገ መኪና ስጠራ ዝምብላ ጠራ መቼ እሱ እሱ የሚሠራልኝ ሰው አንድ ሰው እንኳን ብታገኝ

ሁለቴን እንዳታሰሩ ሽሜር አለ። ወላሂ በደንብ ያደርገኝ ታውቃለህ። አድፌ ፎቶ አንድ ልጅ አለች። በጣም በቃ ፎቶ ልጅ አለች፣ እና እሷን ሆነ ብሎ የሆነ ጥሩ ተፈጥሮ ቦታ ያሳያል። ከዛ እሷ ሆነ ብላ ፎቶ ስታወጣ ሲያደርገው ስልኳ የለም